መንግስት በቅርቡ ለጡረተኞች የክፍያ ጭማሪ ቢያደርግም የተለያዩ ጉዳዮች እየታዩ መሆናቸውን ለማወቅ ችለናል። የጡረታ ጭማሪ ለማድረግ ከሚደረገው እንቅስቃሴ ጎን ለጎንም ከ60 ዓመት በላይ የሆናቸው ሰዎች በሙሉ ጡረታ እንዲያገኙ የሚያደርግ አሰራር ለመጀመር እንቅስቃሴ መጀመሩን ሰምተናል። በሌላ በኩል ደግሞ ከካናዳና ና ከሮማኒያ የስራ ስምሪት ጋር በተያያዘ መንግስት መግለጫ አውጥቷል። ዜጎች ለስራ ስለሚላኩበትና ለስራ ለማሰማራት ውክልና ከመስጠት ጋር በተያያዘ መታወቅ ማወቅ አለበት ያለውን መረጃም ይፋ አድርገዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናቸው እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከካናዳና ከሮማኒያ የስራ ስምሪት ጋር በተያያዘ መንግስት መግለጫ አውጥቷል። ዜጎች ለስራ ስለሚላኩበትና ለስራ ለማሰማራት ውክልና ከመስጠት ጋር በተያያዘ መታወቅ አለበት ያለውን መረጃም ይፋ አድርገዋል። የስራና ክህሎት ሚኒስቴር በማህበራዊ ትስስር ገጾች ላይ በአነስተኛ ክፍያ ወደ ተለያዩ የአውሮፓ ሀገራት እንልካለን በማለት ዜጎችን ለማጭበርበር እየሰሩ የሚገኙ ቡድኖችና ግለሰቦች በህግ ተጠያቂ ለማድረግ እየሰራ መሆኑን አስታውቀዋል። ሚኒስቴሩ ማህበረሰቡ ከዚህ መሰል የማጭበርበሪያ የሐሰተኛ ማስታወቂያዎች ራሱን እንዲጠብቅ እንዲሁም ጥቆማ እንዲሰጥም ጥሪውን አቅርበዋል። በዚህም እነዚህን አሳሳች መረጃዎች የሚያሰራጩ ግለሰቦችን ተጠያቂ ለማድረግ ከፌዴራል ፖሊስ፣ ከፍትህ ሚኒስቴር እና ከሌሎች ተዛማጅ የመንግስት አካላት ጋር በትብብር እየሰራ መሆኑን ገልጿል። በቅርቡ በማህበራዊ ሚዲያ መድረኮች ላይ 1500 ብር በመክፈል ወደ ካናዳ፣ ሮማኒያና ወደ ሌሎች የአውሮፓ ሀገራት ለመሄድ ምዝገባ ተጀምሯል የሚሉ ሀሰተኛ መረጃዎችና ማስታወቂያዎች በስፋት መሰራጨታቸውን ተከትሎ ተቋማቸው ምን እየሰራ ነው የሚል ጥያቄ ለስራና ክህሎት ሚኒስቴር ቀርበዋል። በሚኒስቴር መስሪያ ቤቱ የውጭ ሀገር ስራ ስምሪ ዴስክ ኃላፊ አቶ በዛ ወርቅ ከተማ በሰጡት ምላሽ ሚኒስቴሩ ከህግ አካላት ጋር በመተባበር በዚህ ህገ ወጥ ተግባር ላይ የተሰማ አጥፊዎች ላይ እርምጃ እየወሰደ እንደሚገኝ አስታውቀዋል። አቶ በዛ ወርቅ ጨምረውም ከሀገር መውጣት የሚፈልጉ ሰዎች ትክክለኛውንና አስፈላጊውን መረጃ ከሚኒስቴር መስሪያ ቤቱ ማግኘት እንደሚችሉ ገልጸዋል። በተጨማሪም ሚኒስቴሩ ህብረተሰቡን ከሀሰተኛ መረጃ ለመጠበቅና ግንዛቤ ለማስጨበጥ በራሱ የማህበራዊ ድረገጽ እና በመንግስት ሚዲያዎች ላይ መረጃዎችን በማጋራት እየሰራ እንደሚገኝ አብራርተዋል። በህጋዊ የስራ ስምሪት የሁለትዮሽ ስምምነት ወዳልተደረገባቸው የተለያዩ ሀገራት ለስራ እንልካለን የሚሉ ሲሉ ሐሰተኛ ማስታወቂያዎች በማህበራዊ ትስስር ገጾች በስፋት እየተዘዋወሩ ይገኛል። ይህ ገንዘብ ከማጭበርበር ባለፈ በህገወጥ የሰዎች ዝውውር፣ የጉልበት ብዝበዛ ለከፋ ማህበራዊና ኢኮኖሚያዊ ቀውስ የሚዳረግ በመሆኑ ጥንቃቄ ማድረግ እንደሚገባ የስራና ክህሎት ሚኒስቴር ገልጿል። በውጭ አገር ስራ ስምሪቱ የስራና ክህሎት ሚኒስቴር ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል የሰጠው ውክልና የሌለ መሆኑን ገልጾ ዜጎችን በስምሪቱ ተጠቃሚ በመሆን ህጋዊ አማራጮችን ብቻ በመጠቀም ካላስፈላጊ ወጪ እንግልትና ሌሎች አስከፊ አደጋዎች ራሳቸውን እንዲጠብቁ እናሳስባለን ብለዋል። ኢትዮጵያ ካናዳን ጨምሮ ከየትኛውም የአውሮፓ ሀገር ጋር የሁለትዮሽ የስራ ስምሪት ስምምነት የላትም ሲልም ገልጿል። ለየትኛውም የጉዞ ወኪል ወይም ኤጀንሲ የሁለትዮሽ ስምምነት ወዳልተደረገባቸው ሀገራት ዜጎችን ለስራ እንዲያሰማራ የሰጠው ውክልናም ሆነ ህጋዊ ፈቃድ እንደሌለው ሚኒስቴር መስሪያ ቤቱ ባስተላለፈው የጥንቃቄ መልእክቱ አስታውቋል። በተለያዩ የማህበራዊ ትስስር ገጾች ሰዎች ህገወጥ ማስታወቂያዎችን በማሰራጨት ህብረተሰቡን ላላስፈላጊ ወጪና እንግልት እየዳረጉ በመሆኑ መሰል የማጭበርበር ተግባር እየፈጸሙ የሚገኙ አካላትን በህግ ተጠያቂ በማድረግ እየሰራ ይገኛል። በሌላ በኩል ደግሞ መንግስት በቅርቡ ለጡረተኞች የክፍያ ጭማሪ ቢያደርግም የተለያዩ ጉዳዮች እየታዩ መሆናቸውን ለማወቅ ችለናል። የጡረታ ጭማሪ ለማድረግ ከሚደረገው እንቅስቃሴ ጎን ለጎን ከ60 ዓመት በላይ የሆናቸውን ሰዎች በሙሉ ጡረታ እንዲያገኙ የሚያደርግ አሰራር መኖሩን ሰምተናል። በቅርቡ ከጡረተ ጉዳተኞች ክፍያ ጋር በተያያዘ አንድ መረጃ ማቅረባችን ይታወሳል። ይህንን በሚመለከትም የኢትዮጵያ አረጋውያንና ጡረተኞች ማህበር ሀሳቡን በሚመለከት አዲስ መረጃ አውጥተዋል። የኢትዮጵያ አረጋውያንና ጡረተኞች ማህበር ምክትል ፕሬዝደንት አቶ ጌታቸው ክፍሉ የመንግስት ጅምር የሚበረታታና ጥሩ የሚባል ቢሆንም የሚቀር ነገር አለ ሲሉ አስታውቀዋል። 68 ሚሊዮን ገደማ ከሚሆናቸውና እድሜያቸው ከ60 ዓመት በላይ ከሆናቸው ሰዎች ውስጥ በጡረታ ክፍያ ውስጥ የገቡት ወደ 700 ሺህ ገደማ ብቻ መሆናቸው በሌሎች ሀገራት ከ60 ዓመት በላይ የሆናቸው ሰዎች በሙሉ የጡረታ ተጠቃሚ እንዲሆኑ እየተደረገ ይገኛል ተብሏል። ደቡብ አፍሪካ፣ ኬንያና ብራዚል ይህንን ተግባራዊ ያደርጋሉ ያሉት አቶ ጌታቸው በዚህም ማህበራዊ ዋስትና እያገኙ መሆኑን ያሰባሰብናቸው መረጃዎች ያሳያሉ ሲሉ አስረድተዋል። ለምሳሌ ገበሬው ለጡረታ ስለማያዋጣ ጡረታ እያገኘ ባለመሆኑ ምክንያት መንግስት ሁሉንም ከ60 ዓመት በላይ የሆናቸውን ሰዎች ጡረታ እንዲያገኙ እየጠየቅን እንገኛለን ብለዋል። በመንግስት በኩል ጥሩ ጅምሮች አሉ ያሉት ምክትል ፕሬዝደንቱ፣ ለምሳሌ የቤት እድሳት እና የጤና መድን ሽፋን በመንግስት በኩል ትኩረት ተሰጥቶት በስፋት እየተሰራበት መሆኑን በበጎነት አንስተዋል። ባለፉት ጥቂት ዓመታት የጡረታ አበል አራት ጊዜ መጨመሩን የጠቆሙት ኃላፊው፣ ጭማሪው ግን በሚፈለገው ልክ አይደለም እንጂ ጅምሩ ጥሩ ነው ብለዋል። ሆኖም ጥሩውን እያደነቅን የሚጠየቀውን መቀጠል አለብን ሲሉ አጽንኦት ሰጥተው ተናግረዋል። ከ2015 ዓ ም ጀምሮ በተለያየ ጊዜ የጡረታ ጭማሪ ቢደረግን ካለው የኑሮ ውድነት ሁኔታ አንጻር ለጡረተኞች ጊዜው ከባድ እየሆነ መምጣቱን ነው የጠቆሙት። በዚህ ምክንያትም ጭማሪው ከገበያው ጋር እኩል መሄድ አልቻለም ሲሉ አስረድተዋል። በመሆኑም ማህበራቸው የጡረታ ገንዘብ ጭማሪ እንዲደረግ የሚያቀርበውን ጥያቄ ጨምሮ ለጡረተኞች ሁለንተናዊ ድጋፍ ከመንግስት ድጋፍ እንዲደረግ የሚያደርገውን ጥሪ አጠናክሮ እንደሚቀጥል ገልጸዋል። ከወራት በፊት መንግስት ለጡረተኞች አዲስ የክፍያ ጭማሪ መደረጉን አቶ ጌታቸው ተናግረዋል። በዚህም መሰረት ለዋና ጡረተኞች ከ1500 እስከ 2000 ብር ጭማሪ በ መንግስት መደረጉ ይታወሳል። 3113 ብር የነበረው ዝቅተኛ የዋና ጡረተኛ ክፍያ ወደ 4669 ብር ከፍ ማለቱም ይታወቃል። ተተኪ ጡረተኞች የዋና ጡረተኛ ክፍያ ግማሹን እንደሚያገኙ የተገለጸ ሲሆን በዚህ መሰረትም የዋና ጡረተኛውን ክፍያ እንደሚያገኙ ነው የታወቀው። በተመሳሳይም መንግስት ከሳምንታት በፊት ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉ ይታወሳል። የደሞዝ ጭማሪው መደበኛ የመንግስት ሰራተኞችን፣ መከላከያ፣ ፖሊስ፣ የጤናና የ የትምህርት ባለሙያዎችን ጨምሮ ሁሉንም የመንግስት ደሞዝተኞችን እንደሚመለከት ታውቋል። ለሰራተኞች ከሚደረገው የደሞዝ ጭማሪ ጎን ለጎን ለጡረተኞችም የክፍያ ጭማሪ እንዲደረግ በርካታ ጥያቄ ከተለያዩ አካላት እየቀረበ ይገኛል። ለጡረተኞች የክፍያ ጭማሪ እንዲደረግ የቀረበውን ጥያቄ በመከታተል ዝርዝር መረጃውን በየጊዜው ወደ እናንተ የምናደርስ ይሆናል።